አሰላሙ አሌይኩም ወራህመቱላህ ወበረካቱም፣ ሰላም ጠናስትለን። የተወደዳችሁ እና የተከበራችሁ አድማጭ ተመልካቾቻችን፣ የሰአቱን ሰበር ዜና ይዘን ቀርበናል። በከድር ሙሃመድ መዝገብ የተከሰሱት 19 ወጣቶች ለታህሳስ 12 ተቀጠሩ። ዳርሰማ ሶሪናም ኢብራሂም ካሚል በማዕከላዊም እንዲሁም ደግሞ በሸዋ ሮቢት የደረሰባቸውን ግፍናም በደል ተናገሩ። በሸዋ ሮቢት እናንተ ስደተኛ እስላሞች ወደ ሀገራችሁ ሂዱ ተብለን ተደብድበናል፣ እንዲሁም በኤሌክትሪክ ጭምር አንገላተውናል፣ ዘቅዝቀው ሰቅለው ገርፈውናል ሲሉ በዛሬው ዕለት በፍርድ ቤትም ተናግረዋል። በከድር ሙሃመድ የክስ መዝገብ የተከሰሱት ወጣቶች በዛሬው ዕለት ፍርድ ቤት እየቀረቡ ሲሆን ለታህሳስ 12 ተለዋጭ ቀጠሮም ተሰጥቷቸዋል። የመጨረሻ ውሳኔ ለማስተላለፍ ይግባኝ የሚጠይቁ መሆናቸውን የተጠየቁ ሲሆን እነርሱም ይግባኝ አንጠይቅም ማለታቸው ይታወቃል። እንግልትና ስቃዩ በርትቶብናል አሁንም በቂሊንጦ ግፍና መከራው እንደ በረታ ስለሆነ ተፈርዶብን ወደ ዝዋይ ብንወርድ ይሻለናል በሚል የፍርድ ቤቱን ካንጋሩነት የተረዱት ወጣቶች አንከላከልም በሚል አቋማቸውም ጸንተዋል። በዛሬው እለት በነበረው ችሎት ለታህሳስ 12 ቀጠሮ የተሰጣቸው ሲሆን በዛሬው እለትም ዳርሰማ ሶሪና ኢብራሂም በማዕከላዊ የተፈጸመባቸውን እንዲሁም በሸዋሮቢት የደረሰባቸውን ኢሰብአዊ መብት ጥሰት ተናግረዋል። ዳርሰማ ሶሪ በማዕከላዊ የደረሰባቸውን ነገርም አስረድቷል። ኢብራሂም ካሚል ደግሞ ከቂሊንጦ ቃጠሎ በኋላም ቂሊንጦን ያቃጠላችሁት እናንተ ናችሁ ለሚለው ክስ እነርሱን ለማሳመንና ለማስፈረም በሚል ከፍተኛ የሆነ እንግልትና ስቃይ በሸሃቡዲን ነስረዲን፣ በከድር ታደለና በፍጹም እንዲሁም በራሱ በኢብራሂም ላይ እንዲሁም በኡመር ላይ የደረሰውን ዘግናኝ ግፍ ለዳኞቹ ተናግረዋል። በችሎት የተገኙትን ያስለቀሰ ነበርም። ዘቅዝቀው አስረው ይገርፏቸው እንደነበር በኤሌክትሪክ ያቃጥሏቸው እንደነበርም ገልጸዋል። ለዳኛው ዘግናኝ የሆነ ስቃያቸውን የተናገሩ ሲሆን ብልት ላይ ሀይላንድ ማንጠልጠል ተዘቅዝቀው ለረዥም ሰዓታት ማቆየትና መግረፍ እንዲሁም እናንተ እስላሞች ወደ ሀገራችሁ ሂዱ እያሉ ያሰቃያቸው እንደነበረም አስረድተዋል። ዳኞቹን በማቋረጥ ቅሬታችሁን በቤተሰብ በኩል ቅሬታችሁን በጠበቆች በኩል አሰሙ እንዳሏቸውም ታውቋል። በዛሬው እለት ፍርድ ቤት ገብተው ችሎቱን የተከታተሉ እናቶች ዛሬ በፍርድ ቤት በልጆቻቸው ላይ የደረሰውን ስቃይና መከራ በሰሙ ጊዜ እጅግ ማዘናቸውም፣ በተለይም ደግሞ ከሀገራችሁ ሂዱ ወደ ሀገራችሁ አትመለስም ወይ የሚሉ በሰሙ ጊዜ ሀገራችን ወዴት ነው ልጆቻችንስ ወዴት ይዘን እንሂድ የሚለው ስሜት እንዳደረባቸው ለቢቢኤን ገልጸዋል። ለመሆኑ የዛሬው ችሎት ምን ይመስል ነበረ? እንዲሁም በችሎቱ ላይ በተባለው ነገር ምን ተሰማችሁ ስንል እናቶችን ወላጅ እናቶችን ደውለን አነጋግረናቸው ነበረ ከነ ከእነሱ ጋር ያደረግነውን ቆይታ ተከታተሉት። ነው እጅግ አድርጌ ያመሰግናለሁኝ። በዛሬው እለት በከድር መሀመድ መዝገብ የተከሰሱት እነ ሸሃቡዲን እነ ዳርሰማ ሶሪም ፍርድ ቤት ቀርበው ነበርና እርሶም ዛሬ ፍርድ ቤት ገብተው ነበርና፣ እስኪ እንዴት ነበር የነበረው የፍርድ ቤት ውሎ እስኪ እንገሩኝ። እስኪ እንዴት ነበር የነበረው ሁኔታ? ፍርድ ቤት ዛሬ ችሎት ገብተን ነበረም ችሎት ገብተንም ልጆቹም የተናገሩት ነገር አለ። በጣም የሚያሳዝን ነው። ማንም ምንም እኔ እንጃ የሚሆንላቸው ከሆነም የሚሆን አይመስለንም። ያለባቸው ችግር የተደረጉ ከማዕከላዊ እስካሁን እስካሉበት ድረስ ያለውን ነገር በጣም እያለቀሱና እየተናገሩ ነበር። አሁን ኢብራሂም ራሱ በተሰቅለው ስንት ቀን ሙሉ በኤሌክትሪክ ሁሉ እንደሚያቃጥሏቸው ሶስት ቀን ሙሉ ሳይወርዱ ምግብ ሳይበሉ እንደተሰቀሉና እና እንደተገረፉ እንዳስፈራሯቸው ሁሉ ሁሉ እየተናገሩ ነበረ እና እነሱም ይሄንን ነገር እናየዋለን እንጂ እንትን ማመልከቻ አግቡ እንጂ እናየዋለን የሚል ነገር የለም። ማመልከቻ አግቡ የተጎዳችሁበት ሁኔታ እና ያሏቸው አ ዳርሰማም ተናግሯል። ያው ያለባቸውን ችግር ያለባቸውን ሁኔታውን ሁሉ ሁሉ ሁሉ ተናግሯል። ምንም እኔ ይሄ ነው ብዬ የምናገረው ነገር የለም። እነሱ ያለባቸውን ችግር ያለባቸውን ሁኔታ ሁሉ ዘርዝረው ዘርዝረው ሲናገሩ እንደገና እንደማመልከት እንትን አግቡ ማለት እንጃ መፍትሄ አይመስለኝም ማለት ኢብራሂም በተለይ በቅርቡ በሸዋሮቢት ከቅሊንጦ ቃጠሎ በኋላ እናንተ ናችሁ ያቃጠላችሁ በሚል ከተከሰሱት ውስጥ ነው። ኢብራሂም እና እሱ በተለይ የደረሰበትን ጉዳት ተናግሯል የሚለውን ሰምቼ ነበር። ሰውም ቀደም ሲል ገልጸውታል እና ይሄ አሁን በቅርብ የተደረጉትን ነገር ነው ይህንን የተናገረው። እስኪ በደንብ አድርገው ይንገሩኝ፣ ምን ምን ደረሰብን አለ። ያው ሸዋሮቢት በነበሩ ጊዜ ሁሉም እሱም ፍፁምም ሻሃብም ሁሉም ከድሬም ሁሉ እንደተሰቀሉና ና እንደተደበደቡ ያለባቸውን ኢብራሂም የተናገረው ያው ተሰቅለው ይንገላቱ እንደነበር በኤሌክትሪክ ይጠበሱ እንደነበረ ሶስት ቀን ሙሉ ከላይ ተንጠልጥለው ሶስት ቀን ሳንወርድ ምግብም ሳንበላ ምንም ነገር ሳናደር እየደረሰብን በደል ከምንድን ነው የሚታይልን? ሁለተኛ ነገር ደግሞ ሙስሊሞች ስለሆንን ሙስሊሞች ስለሆን ብቻ እንጂ ሌላ ነገር አይደለም። ተለይቶ ሙስሊሞችን መርጦ ነበረ ሲያሰቃየን የነበረው ብሎ ነው የተናገረው። አገር የላችሁም፣ ሀገራችሁ አትገባ ወደ ሀገር አትገባም፣ ወይ አገር የለም፣ ወደ ሀገር አትገባም እያለ ነው ሲገርፈን የነበረው። በምን በምን ገረፉና አሉ። በምን በምን ገረፉ? እንዴት አድርገው ገረፉና አሉ። ያው በተሰቅሉበት እንደሚገረፉ ነው። ያው እጃቸው በእንጨቱ ከጣራው ጋር ባለው እንጨት ተሰቅለው አንዴ በቁልቁል ዘቅዝቀው ይገርፉናል፣ አንዴ ቀጥ አድርገው ይገርፉናል። በዛው ላይ ኤሌክትሪኩንም ያያይዙናል። ማለት ከኤሌክትሪክ ጋር ሰውነታቸውንም አያይዘው ይገርፏቸው ነበር ማለት ነው? አዎ የቆሰለ ሁሉ አለ። ቁስሉን ሁሉ አሳይተዋል። ሰውነታቸውን ገልጠው ለዳኞች ያሳዩ የደረሰባቸውን ነገር አዎ አሳይተዋል። ዳኞች በዚህ ሰዓት ምን አሉ? ምን አይነት ምላሽ ሰጥቷቸው? ምንም ይሄንን እንትናችሁን እኛ ያየነው ነገር የለም፣ በጠበቃ በኩል አስገቡ ቅሬታችሁን ያሏቸው። ስለዚህ በቅሬታችሁን በጠበቃ በኩል አስገቡ እንጂ እንደዚህ ነው ይሄ ነው ብለው መፍትሄ የሚሰጧቸው ነገር የለም ምንም ነገር የለም። ምንም ነገር የለም። ከቤተሰብ በማይተያዩት ብቻ ከቤተሰብ እንዲተያዩ ብሎ አዘዘ እንጂ ምንም ነገር ያደረገላቸው ምንም የሰማቸው ነገር የለም። ይህንን ነገር የምትናገሩት በጠበቃችሁ ፍለፊት እንደዚህ ቅሬታ አንስታችሁ አይደለም ነው ያላቸው። እንግዲህ እናንተም ወላጅ ናችሁና እንደው በልጆቻችሁ ላይ ሁሉ ግፍና በደል መፈጸሙን ከዳኛ ፊት ተነግሮ ዳኛው ደግሞ ይህን ምላሽ ሲሰጡ ምን ተሰማችሁ? እንደው ምን አላችሁ? ምን እንላለን? ምን ይሰማናል? ያው እንባ ከማፍሰስ ውጪ ምን መፍትሄ አለን እኛ? አልቅሶ ከመውጣት ሌላ በጣም ያሳዝናል። እና አሁን ቀጣይ ቀጠሮ ለመቻሏቸው ዛሬ እንግዲህ በእነሱ ላይ አንከላከልም በማለታቸው ለውሳኔ ነበር እና የተቀጠረው። ምን አሏቸው? አላነበብነውም እንትን አገላ አውጥተን አላየነውም። ና ለሳምንት በአስራ ሁለት ለሮብ ለነገ ሳምንት ቀጠሯቸው፣ አጭር ቀጠሮ ብለው አጠቃላይ እንደው ለማህበረሰቡ እነሱ ላይ የደረሰ ካለው በደል አንጻር እንደው የሚሉት የሚያስተላልፉት መልእክት ካለ ይፈጠራል እንዲህ ነው ተብሎ ይባላል። እኛ በምንመላለስ ሰአት የነበረባቸው በደልና የነበረባቸው ልናያቸው እንኳን የነበረው በጉጉት ልናይ ብለን ሸዋሮቢትን ያክል ሀገር ተቋቋርጠን በምንሄድ ጊዜ ማን በደንብ ያሳየን ነበረ? ለማየትስ አንድ ሳምንት ሙሉ እነሱን ተቅነው በሚያንገላቱ ሰአት እኛን ለማየት የለም እስከ ሳምንት ድረስ አትምጡ ብለው ነው ሲያመላልሱን የከረሙት እና በደላቸው በደል የሚያክል እንዲህ ነው ተብሎም የሚነገር አይደለም፣ ተገልጾም የሚያልቅ አይደለም በደላቸው

የመጀመሪያ ወላጅ ይህንን እያሉ ሲሆን በቀጣይነት ያነጋገርናቸው ወላጅም ተመሳሳይ ይህንኑ ነገር ዛሬ በዓይናቸው በጆሮአቸው ማየትና መስማታቸው በልጆቻቸው ላይ የደረሰው ግፍና በደል እጅግ እንዳሳዘናቸው በተለይም ደግሞ ወደ ሀገራችሁ ሂዱ የሚለው ቃል ከድብደባውና ከስቃዩ የበለጠ እንዳመማቸውና እንደተሰማቸው ገልጸዋል። እንዲህ በማለት ያስረዳሉ። እጅግ አድርጌ አመሰግናለሁ። ጀዛኩሙላህ ኸይር። በዛሬው ዕለት ፍርድ ቤት ቀርባችሁ ነበር። እናንተ ወላጆች ገብታችሁ ነበር የልጆቻችሁን ችሎት ለመከታተል። እና ችሎቱ እንዴት ነበር ዛሬ? እስኪ የነበረውን ሁኔታ ይግለጹልኝ። ነበረ የሚዘገንን ነገር ነበረ በጣም የሚዘገንን እንደ ልጆቹ ሳን ስንት ቀን በሙሉ ተርፈው ያው ያየነው ነው ነው ያው የሰማነው ነው። ስንሄድም ስንከታተልም አሁን ደግሞ ያው ስንሰማ በጣም ያስለቅ ደም ያስለቅስና እንደው ብቻ ራስ ሚያሲት ነው ብቻ አልሐምዱሊላህ። እናም በጣም ነው በጣም እንዴ እንደ አንድ ሰው ሀገርህ አይደለም እንዴት ተወልዶ ስንት ነገር ያየበት አገር አይደለም? ሂድ ተሰ ሂድ ማለት እንዴት ነው? እንዴት ይባላል ነገር እሷ ይብስም እንዴ ቅድም አያታችን ስንት ነገር ያየነበት አገር አይደለም ብሎ ልጄ በስንት ጊዜ እንዲህ ብሎ ሲባል፣ እኔ እኮ የት ልግባ የት ልውጣ አስተኛህ፣ አልኩ እዛ ላይ ብትሆን ወላጅ ብትሆን አንተ ምንም ነገር ማድረግ አትችልም እንዴ? ምንም ነገር በጣም ይሰማሃል እንዴ? ይሄ የሚባል ሰው እንዴ? ሰው የሆነ ሰው እንደዚህ ይላል እንዴ? ሙስሊም ስለሆነ ነው ይሄን የተባሉ። ሌላ ምንድን ነው ሙስሊም ነህ አንተ የመጣህበት አደረህ ይሄዳል። የት ብለን ነው የምንሄደው? የት ነው ልጆቻችን ምን ይህንን ያሉት በሚገርፋቸው ሰዓት ያው ስሃቦች ተሰደው ወደ ኢትዮጵያ ስለመጡ እናንተም ስደተኛ ናችሁ ማለታቸው ነው። ይህንን ያሏቸው ገራፊዎቹ? አዎ ይሄን ነው የሚሏቸው። ምን ሌላስ ድብደባም ብዙ በኤሌክትሪክም ጭምር እንደደረሰባቸው መናገራቸውን ሰምቻለሁ፣ እና በዛስ ላይ ምን ምን አሉ? እስኪ ምን ምን እኛ ያየ ነው ስንት ጉድ ነው ያየ ነው ስንት ነገር ነው ያየ ነው። እኮ ልጄ እ አለ ትሮ ለ ብዬ አላልኩም ግን፣ አሁን ደግሞ አንጠልጥሎ ሶስት ቀን በሙሉ ምግብ ሳይበላት አንጠልጥሎ ሰው ማለት እስኪ ምን አይነት ጉድ ነው? ምን አይነት ታሪክ ነው? ግን ባላህ አላህ አትርፎልናል። አልሐምዱሊላህ። በአላህ ጀዛ እና አላጣንም። ይቅር ምን ማድረግም አንችልም እኛ። በጣም ደብድበዋቸዋል ማለት ነው። ዛሬ ለፍርድ ቤቱ ለዳኛው አሳይተዋል የሚባል ነገር ሰምቼ ነበር። እስኪ በደንብ አድርገው ይግለጹልኝ። ዳኛው ተነስቶ ሲናገር ያው ሌላውን በደብዳቤ ቅሬታችሁን አስገቡ ብሎ አላቸው ዳኛው። እንጂ ምንም የሰጧቸው ምላሽ ወይም መፍትሄ ብለው የነገራቸው ነገር የለም። አዎ ሶስት ቀን በሙሉ አንዴ ቁልቁል አንዴ ዘግዝቀው ሲያሰቃያቸው ሁላቸውም፣ ሶስቱንም እንደዛ ራሳቸው ነበር። ያው እኛም በምናያቸው ሰዓት እኛን አያቁንም ነበር። እንዴ እሱ ደግሞ ያው ተነስቶ ተናግረዋል። ያው ዘግዝቆ እጄን እግሬን ዘግዝቆ ወደ ላይ ወደ ላይ አድርጎ ገርፎናል፣ አሰቃይቶናል በማህበራት ብለዋል። በጣም ያሳዝናል። አጠቃላይ ለማህበረሰቡ ምን መልዕክት ያስተላልፋሉ? እርስዎ እንግዲህ ወላጅ ነዎት እና አጠቃላይ ለማህበረሰቡ ለህዝቡ ምን ይላሉ? አሚን እሺ እሺ መርሃባ። እሺ ህወሀት መራሹ ኢህአዲግ ያሰለጠናቸው ገራፊዎች ለኢስላምና ለሙስሊሞች ያላቸውን ጥላቻ በማንጸባረቅ ሙስሊሙን ማህበረሰብ ሷቦችን አስተናግዳ ባስተናገደችው ሀገር የተሰደ የመጡት ሷቦች ነው እያለ የሀገራችን ዜጎች ሙስሊሞችን እንደ መጤ በመቁጠር ወደ ሀገራችሁ ሂዱ እያሉ ማሰቃየታቸው ለሙስሊም ማህበረሰብ ያላቸውን ንቀታቸውንና ኋላ ቀርነታቸውን የሚያሳይ ነው ተብሏል። ሙስሊሙ ማህበረሰብ እሱም የአገሩ ባለቤት ሆኖ እያለ የብሔር የእምነት ነፃነት ተከብሯል በሚባልበት በዚህ ሰዓት ላይ የዚህ አይነት ኋላ ቀርና አስቀያሚ ንግግር በእነዚህ መርማሪዎች መደረጉ አሳዛኝም ነው ተብሏል። ከዚህ ሁሉ ስቃይና እንግልት በኋላም እንዲፈርሙ በማድረግ ቂሊንጦን ያቃጠሉት ከአልሸባብ ጋራም ከኦነግ ከግንቦት ሰባት ጋር በመመሳጠር እነርሱ ናቸው በማለት ክስ እንደመሰረቱባቸው ባለፈው ጊዜ ማስታወቃችን ይታወቃል። ህወሓት መራሹ ኢህአዴግ በዜጎች ላይ እየፈጸመ ያለው ኢሰብአዊ መብት ረገጣም በማስቆም በኩል ሁሉም የሚችለውን አስተዋጽኦ ማድረግ እንዳለበትም ተገልጸዋል። ዜናውን ያቀረብኩላችሁ አብዱራሂም አህመድ ነበርኩኝ። ወሰላሙ አሌ መቼ ተሸነፍኩኝ አለው በኩራቴ አለው በስናቴ ቃኔን ማላት እስከ ለተሞቴ በጫንካ ያዘልከው የትውልድ ዳራ አንገትህን ያልሰሰት ከለጠላቶች ካራ ተነሱ ንቁ ወጣት ጽልመቱን ግፈፈው በድንቅ ጀግንነት ጨለማውን አፍካው ተነሽ ሱመያ ዙሪያሽን ቀስቅሽ ካንቀላፋሽ ነቂ የልወነ